ግባሽ ነግሮሻል ብዬሽ አስባለሁ። ከገባሽ ይገባሻል ብዬሽ አስባለሁ። መቼ ነገረሽ እኮ ውጭ ልን፣ ከህይወታችን የትዳር መበተን አንቺ ነሽ ያለሽ። ምክንያቱም ነገረሽ፣ ያው ይገባሻል ብዬሽ ተስፋ አደርጋለሁ። ዛሬ ይሄን ቪዲዮ እየሰራው ይገባሻል። አንቺ ነው ማለት ነው። የእውነቴን ነው የምልሽ። የሰው ልጅ እንግዲህ ሂዱልኝ ተብሎ እንግዲህ ያው ሂዱ ተብሎ ተገጥቶ አይሄድማ። ያ ስለሆነ ነው ዛሬ ይሄን ቪዲዮ ሰርቶ ሂጅልኝ፣ ህይወቴን አትበጥብጨው ትዳሬን አልበትን እያለሽ ማለት ነው። የምሬ ነው። የሰው ልጅ መቼም ሂዱልኝ ተብሎ እስከሚሄድ ድረስ አይጠበቅም ማለት ነው። ምክንያቱም ጥግሩ ሲሄር ሲሄር ሲሄር ቢውል እንደ ሩት አይነት ሴት የትም አያገኝም። አብሮሽ አሁንም ነገም። ምክንያቱም ሩታ ማለት በጣም ጎበስ ሴት ናት፣ ጥንቆቅ ሴት ናት። እና ውጭልኝ ከህይወት ይሄ እያለሽ ነው። ውጭልን እያሉሽ ነው። አንቺ ምን ያልመጠምጥሻል። ወንድ ያለው አብርሽ ብቻ ነው እንዴ? በኢትዮጵያ ምድር ነው እኮ ግራ እየገባኝ ነው። ወይስ ደግሞ ፌመስ ስለሆነ ነው? አይ ነው ፌመስ ስለሆነ ይሆናል መሰለኝ። ታስበው እንደዛ ነው ማለት ነው። እና አብርሽ ዛሬ ፕራንክ አስመስሎ ነግሯታል። እውነት ነው መናገር ሰላም ሰላም፣ እንዴት ናችሁ? ደና ናችሁ? ሆይ አለም ነኝ በዚህ ቤት አዲስ መሆናችሁ ቤተሰብ አብራችሁላላችሁ፣ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ አንድ ሊመጥቻለሁ አብርሽ ውጭልኝ ከሕይወት። ያው ፕራንክም ቢሆን ግን በፍራንክ አብርሽ ተናግሯል፣ የልቡን ማለት ነው። የልቡን የተናገረው ትናንትና የልብ የልባቸውን ነግረዋት አልዛሬ ግን ልጅቷ የሚገባት ልጅ አትመስለኝ እውነት ለመናገር እውነት ለመናገር ና አብርሽ ናፍቅረዋለች በካ ሳስባት እንደዛ ነው። ና ውልቅ ልጅ አይመስለኝም፣ እውነት ስናገር ማለት ነው እና ይሄ ደግሞ በጣም ችግር ነው፣ ከባድ ነው ማለት ነው። እና ልጅቷ የሆነች የምትወጣም ልጅ አትመስለኝም ሳያት ራሱ ማለት ነው። በጣም ከባድ ነው እና እያለ አለቀሰች እኮ ካያችኋት ማለት ነው እንዴ። የሰው ባል ወዶ ሙጭጭ የሰው ባል ሙጭጭ ብሎ መውዲድ፣ ኧረ ከባድ ነው። ወደ የት እየሄድን ነው? እውነቴን ነው፣ ሙላችን የሰው ባል እንዲ። አባቶች እንኳ ሲያስተምሯት አትሰሙም? እንዲ የሰው ባል መውደድ ምን ይሉታል አሁን ምን ይሉታል? የእውነት ከባድ ነው። ስለዚህ ሄርሜላ ልብ ይስጥሽ እላለሁ በዚህ አጋጣሚ። የእውነት ሌላስ ምንም ልልሽ አልችልም፤ ምክንያቱም ቢነግሩሽም ብትነግሪ የምት- የሚገባሽ ሰው አይደለሽም እንጂ ብዙ ሰው ነግሮሻል አይደለሽ። ግን የሚገባሽ ቢሆን አሪፍ ነበር። ግን የሚገባሽ ልጅ አይደለሽም፣ እና እግዚአብሔር ልቦና ይስጥሽ። ዛሬም አሁን ራሱ አብርሽ የልቡና ነው የተናገረው። ውጭልኝ አለ። ከዚህ በላይ ምን ይበልሽ? ከዚህ በላይ የሚባል ነገር ያለ ይመስለኛል። ውጭልኝ ከሕይወት ይካላል ከሰው ልቅ ብለሽ ከአንዱ ሸበላት ነው መስራት አለ ከቆንጆ ልጅ ነሽ አለቀ። ሲጀመር ትዳር ያለች ነሽ ብለውኛ ነው ይሄን የውሸት ምን ሆነ አላውቅም። ልጅም አለሽ እየተባለሽ አይደል? ስለዚህ ለመፈመስ ከሆነ ፈመሳሻል፣ ይበቃሻል። ታዋቂ ሆነሽ አልኩ ከዚህ በኋላ ይመስለኛልና ከባድ ነው ብቻ ማለት ነው። ስለዚህ የሰውን ትዳር ዝም ብለን በሰው ሕይወት እየገባን የሰውን ትዳር ባንበትን በተን ውጭልኝ ውጭልኝ ሲላት ለእሱ ዋናካችሁ እኮ እናንተ እሱ ጉድ ጉድፈላላችሁ። ፍቅርም እኮ ሲይዘን አመዛዝኑ መሆን አለበት። ይሄ ሰው ከጀርባው ምን አለ ይሄ ሰው ምን አለው ብለን አመዛዝናን ሊሆን ይገባል እንጂ ዝም ብለን ለዛ ለሰው ባየነውን ቁጥር ልባችንን ሰፋ አድርገን መስጠት ተገቢ ነው እያላስብ ለማንኛውም ልብ ይስጥሽ። ይሪዱ እነሆ ምልሽ ምክንያቱም እየሄድሽበት ያለው መንገድ ትክክል አይደለም። ትክክል አይደለሽም እየሄድሽበት ያለው መንገድና የምለው ልብ ይስጥሽ ነው። ሌላ ምንም አልልሽም። እኔናት አብሪስ ዛሬ የልጉን ተናግሯል። ከገባሽ ማለት ነው የሚገባሽ ከሆነ። ስለዚህ ይሄ ለማንም የመጣሁት መልካም ምሽት ይሆንላችሁ። ልጅዬ እወዳችኋለሁ። ባይ ባይ።